የሆነ ነገር ሲፈጠር ማለት ነው። በሬ ወለደ ብላችሁ የምታወሩ ሰዎች እንዳላችሁ ያው ግልጽና ግልጽ ነው። ይሄ ግን ከፋ፣ በጣም ከፋ። ሀይሚ ጠፍታለች፣ የት እንዳለች አይታወቅም እየተባለ እየተወራ ነው። በነገራችን ላይ ሀይሚ አልጠፋችም አለች። ሰውን ከምታምኑ ይልቅ ደግሞ አይናችሁ ያየውን እመኑ። ሀይሚ ኦንላይን አለች፣ ሙዚቃ እየለቀቀች ነበረ ቲክቶኳ ላይ ቅርብ ጊዜ ራሱ ኦንላይን ነበረች። እና እንዴ ነው የጠፋ ሰው ኦንላይን ሊቀመጥ የሚችለው? እንዴ ነው ሙዚቃ ሊለቅ የሚችለው? እያቸው አደላ አይናችሁን መኑት። የምላችሁ ለዚህ ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ውድ ቤተሰብ ያው ተናፍቃችኋል። እንግዲህ እኔም ጠፍቻለሁ። ያው በቀን አንዴ ዱብ እያልኩ ነው ማለት ነው። የብር ጾሙ ሊያልቅ ሲል ምናምን በቃ ጭራሽ ውጥረት በዛ ከኔ ጋር ነው መጥፋት ሳልፈልግ ግን በጣም እየጠፋሁኝ ነው ማለት ነው። የምር ቪዲዮ የማልሰራበት ደረጃ ላይ እየደረስኩ ነው። ይሄ ራሱ የምተኛበት ሰዓት ስለሆነ ነው ቪዲዮ የምሰራው። እና እንግዲህ ያው ዛሬ ጨረቃዎች አልመጡም በሚገርም ሁኔታ እየጠበቅናቸው ነበረ፣ ግን ያው ጠፍተውብናል ማለት ነው። እና አጋጣሚ ከነ ቤኪ ቤት ገብቼ ነበር። እና የእሱ ቤት ብቻ የሃይሚና የብሩኬ ቤት ነው የሚመስላችሁ ሃይሚ፣ ብሩኬ፣ ሃይሚ፣ ብሩኬ ነው ሜንሽን የሚደረጉት ያው የጨረቃ ፋሚሊዎች ሁሌም ይለያሉ። ያሉ ሃይሚና ብሩኬ በምንም አይነት ሁኔታ ውስጥ ይሆኑ፣ የትም ይከተሏቸዋል፣ የትም ይፈልጓቸዋል። እና እኔ ለሰው ዘር በሙሉ የምመኘው የሰው ፍቅር፣ የሰው መውደድ ይስጣችሁ ብዬ ነው። ምክንያቱም ሃይሚና ብሩኬ አንድ ቀን እንኳን ሲጠፉ ይህ ሁሉ ህዝብ የሚጨነቅላቸው የሰው ፍቅር ስላላቸው ነው። እና ለእያንዳንዳችሁ የሰው ፍቅር፣ የሰው መውደድ ይስጣችሁ እና ያው ሃይሚ ጠፍታለች ላላችሁት ማለት ነው ዝም ብላችሁ የሆነ ነገር በተፈጠረ ቁጥር ውሃ ቀዳ ውሃ ምልስ የሆነ ወሬ እያወራችሁ ሌላኛውን ሰው አትረብሹ። የምርም እውነት የሚመስለው ሰው አለ፣ ሀይሚ ጠፍታ ይሆን እንዴ ብሎ የሚያስብ ሰው አለ፣ እግዚአብሔር ይመልሳል የሚያምን ሰው አለ እኮ። ግን ከዚህ ጋር ማለት ነው ሀይሚን የሚያስጠፋት ምንም ታምር አልተፈጠረም እንዴ። ሀይሚ እኮ እንደ ማንኛውም ሰው፣ ማንኛውም ፍቅረኛ እንደሚጋጩት ነው አይደለ? የተጋጩት ስለዚህ ምን ብላ ትጠፋለች? ጠላቷ ይጥፋቡ ሲጀመር ትናንትና ሻንጣ ይዛ የመጣችው እኔ የምሯን እየመሰለኝም አይደለም። በቃ ነገሮችን ወደ ስምምነት ለማምጣት ብሩኬ የሚለውን ነገር ለመስማት ፈልጋ ነው የሚመስለኝ፣ እንደኔ ግምት ነው የምነግራችሁና አንዳንዴ ህይወቱ ሚዲያ ላይ ያለ ሰው በጣም ከባድ ነው ማለት እኛ እኮ በግል ህይወታችን በጣም ብዙ ፈተናዎችን እናሳልፋለን አይደለም? ኤቨን ራሱ ከፍቅረኛሞቻችን ጋር እንጣላለን፣ እንጋጫለን። ለሁለት ቀን ለሶስት ቀን አይደለም ሁለት ወር ሶስት ወር የማታወሩበት ጊዜ የለም። ግን ያው የእኛ ማንም ስለማያውቀው ህይወታችን ተከድኖ ይብሰል ነው እና ሀይሚና ብሩኪ የሆነ ነገር ሲፈጠር፣ ግን ያቺ ነገር ልክ እንደ እሳት ትቀጣጠላለች እና በዛ ሰብብ በዛ የራሳችሁን መላ የምትፈጥሩና ታወራላችሁ። ስለዚህ ሀይሚ አልጠፋችም ውድ ቤተሰብ እንዳትጨነቁ። እና ትናንትና ሀይሚ ለሄድ ነው ቡታጅራ ስትለው አትሄድም ብሎ ሲከለክላት ማለት ነው የተናገረችው አንድ ቃል ነበረ ማለት የማልሄድበትን ምክንያት ምንድን ነው ቅር የምትልበት ምክንያት አለ ወይ? ምክንያት እንገረኝ ብላ ተናግራ ነበር እና ከዛ አንፃር ይሁን አላውቅም። በጣም ብዙ ሰው አሁን ተነስተዋል። ቀለበት አድርግላት፣ ቀለበት ሰርላት፣ ቀለበት ሰርላት እየተባለ ነው ብርኬ ማለት ነው። እኔ ምላችሁ ቀለበት ያደረገ ሰው አይጣላም ያላችሁ ሰው ማን ነው? ቀለበት ያደረገ ሰው አይጋጭም ያላችሁ ሰው ማን ነው? እንዴ አታዩም እንዴ? ዲል ባለ ሰርግ ስንት ሚሊየን ብር ሆጭ አድርገው ደግሰው ተድረው ማለት ነው ትዳራቸውን ብትንትን ሲያደርጉ አላያችሁም እንዴ? ከዚህ ጋር እንዴት ነው ቀለበት ነገሩ? የሚፈጠሩ ነገሮችን ያስራላችሁ የምትገምቱት? እዚህ ጋር የቀለበት ጉዳይ አይደለም። ዋናው ነገር እነሱ ገና መግባባት አልቻሉም። መግባባት አለባቸው፣ መደማመጥ አለባቸው። ሀይሚና ብርኬ ልጅነት ገና ስለወጣጠራቸው ልጅነታቸው መብረድ አለበት እና ቀለበት አደረገ አላደረገ የሆነ ስህተት ከተሰራ ቀለበቱ አያግዳቸውም ከመጣላት ገባቸው? አይደለም። ይሄ ደግሞ የሀይሚ ፍላጎት ከሆነ እንግዲህ ሁለታቸው ተነጋግረው ራሳቸው የሚፈቱት ነገር ነው እንጂ ከዚህ ጋር እኛ ስላልን እኛ ስለፈልግን የሚፈጠር ነገር አይደለም። ይሄ እንደኔ አስተያየት ነው። እንደናንተ አስተያየት እንግዲህ ሁሉም ሰው የራሱ አመለካከት አለው አይደለ? እንደኔ አመለካከት ግን ልብ ለልብ ነው እንጂ ዋናው መተሳሰሩ ከዚህ ጋር ቆርቆሮ ስለታሰረ ምንም ምንም ነገር ሊያግድ አይችልም። ከዚህ ጋር እና ያው ብዙ ሰው ደግሞ ፕራንክ ነው፣ ፕራንክ ነው እያለ ስለሆነ ቻናላቸው ስለወደቀ ፕራንክ እየሰሩ ነው እያለ ነው ፕራንክ አይደለም። የሆነ ነገር ተፈጥሯል። ከመካከላቸው ያልተግባቡበት ነገር አለ። ፕራንክ ቢሆን ዛሬ የሀይሚ ተራ ነበር፣ በሀይሚ ቪዲዮ ይለቀቅ ነበር። አንድ ቀን ሚስ አያደርጉም። ነገር ግን ይሄ ነገር እውነት ስለሆነ ነው እና ነገ ነገራቸውን ፈትተው በሰላም ከች ይሉልናል። ዛሬ ያልመጡበት ምክንያት በቃ ብዙ ሰው መረበሽ አይፈልጉም። እኛ እውነት ለመናገር እየተጨቃጨቁም ቢሆን ስናያቸው ደስ ይለናል። ባይቀሩ ደስ ይለናል። ዩቲዩብ ላይ እነሱ ደግሞ ያ ነገር እያሳቀቃቸው ነው በጣም ብዙ ሰው እየተጨናነቀ እያዩ ስለሆነ በእነሱ ምክንያት ብዙ ሰው ይታመማል። እነሱ ሲጣሉ በጣም ብዙ ሰው ይረበሻል። ያን ነገር እያዩ በጣም እየደከማቸው እየሰለቻቸው ነው። ገብቷቸው ያል አደለም ሰውን አናስጨንቀም በሚለው በቃ እየቀሩ ነው ያሉት አሁን ላይ ማለት ነው።